ሰዎችና ግን በእግዚአብሔር እናቱ አትዘቅዝቁን። እናት የሌለን ሰዎች እንዴት እንደ እናት ስቆ ማለት ማለት ነው። ይሄ አኮን ይሄአሁንሽእዩአሁንሽእመብረህነንውናብቻነውአይደለም እሷ ለእናቱ ክብር አለም አንቺ ደግሞ እንደ እሱ አትውረጅ ማለት ነው። ነገ እናት ትሆናለሽ። የአንቺ እናት ስትዘቀዘቅ ደስ ስላል፣ ለእናት ክብር ይኑር። ለእኛ ማለት ነው። ነገ እኛ ማለት ነው እናት እንሆናለን ማለት ነው ድ ማለት ነው? ደስ አይለኝ። ወጣ ነው። እኔ ምን አይድ ነው እንደው እዚህ ቤት የሚጠብቀው ወይ ድመት ነው ወይ ፍቅር። ወጣች እንዴ?

በእናት እጅ ያደገ እንደዚህ አደርጉ ናቸው። በእናት ሲያ ያደገ ነች ነ እንጂ ሲያይ ራሱ ቅስመና ስብር የሚያደርገው የእናት የምትዘቀዘቅ አይደለ። እናት ክብር ይኖር ዛ ወሬ አይሰማም። እኔ ግን ለማንኛውም ዛሬ ደስ ብለኛል። አዎ ሁለት ቀን ሁለት ደስታ ነው እያየ። እኔ አሁን አሽቃባጭ ነው ብላችሁ እንዳታውሩ እና የሁለት ሰው ደጋፊ ነው እና የሁለት ሰው ያው ዋነኛው ዋነኛው ያው የሩታና የአብረሽ ነው ነበር ኤፍሬምና ቤዛ በነገራችን ቤዛ ስለመጣሽ በጣም ደስ ብሎኛል በዚህ አጋጣሚ በጣም ነው የሚወደነ ቤዘን ያቺን እኔ ያቺ ቆጣ አልወድም ያቺ ቆጣ ነው ያልወድም እኔ እንኳን ቤዝን የእኔ እናት የእኔ ሰጋግን እንት ከስታለች ምን ሆና ነው ምናቃለ ወይ ከስታለች ግን ፍሬምለምእኔ የኤፍሬም ነገር አሳስበኛል እሱም ከወንድሙ ተማርን ብጎ ማለት

ማን ነው አብረሽና ሩት አይታረቁም ያሉ? በውስጥ የተባለ ነው። ቲጂ እያወጣችሁ ነው። ሰዎቹ እያሙ የነበሩ ማን እያሙ የነበሩ አለች። ማን በውስጥ በውስጥ አብረሽና ሩት አይታረቁም እያሉ እያሟቸው የነበረ አንዳንድ አንድ አወጣችኋል እያለች ነው ቲጂ። እንደምታውቂያት እውድ አይደለችም

በጂ ያምራል አው እኔ ሩታይ እንደዚህም አው እንደዚህ መታስፈረ እኔ እኔ ማለት ግር የለውም። ከዛ ጉሩብ ሁላችሁ ተበታተናችሁ ነው ግን እዛ ጉሩብ ነው ያላችሁ በማበር ታቅፋችሁ። እኔ እኮ ሩታይ ቅርብ ጊዜ እኮ ነው የተቀላቀልኩ ጉሩብ ላይ

እኔ እኛ ጉሩብ ትልቅ ጉሩብ ማለት ነው። ስንቴ ናይ ግቢ ተብዬ አልገባሁም እንቢ ያልኩኝ ያልወድን በህይወት አመት ምናምን ሆነ። እዛ ከገባሽ ሩታየ፣ ከማንን ጋር ገብቶሻል? ከማንን ጋር እየተጣለሽ ከማንን ጋር ደጉ ቃላት አታውሬም ማለት ነው። ጉሩብ ማለት መጥፎ ነው። ምክንያቱም መጥፎ ነው። የሆነ ነገር ሲያጠፋ አረ አይደለም፣ ነገር ሲያጠፋ ጭ ትጠረጠር ያለሽ። እንዴት ጨነቅ ያለሽ ማን ነው? እንደ ይባረም አገባልእኔ ግሩፕ ውስጥ ግቢ ብዬ አልመክርም። የንናት አልወድ አልወድም። ስጀመር ግሩቦች እመልኬ ጉሩብ መባል ገብቻ አላውቅም። የወንድም የግሩብ ነበረኝ እዛ ገባሁኝ በቃ ለቢዝነስ ነበር የሚጠቀምበት በራሴ አዞርኝ አዞርኝ። ከዛ ደግሞ አለ ግሩብ ግን አላወራም ብዙም የሆነ እኔና እራሱ አለ አለ ግሩፕ እኮ እኔ ሁን አለ አስራ ሶስት ልጆች እንደዚህ አስራ ሶስት ልጆች በቲጂ ግን እኔ ማውራት አልወድም በግሩፕ ቦየስ እንደዚህ ማስቀመጥ ያስጠላል። እኔ እንደዚህ ቦይዝ ማያዝ ያስጠላል። አው እንዴ እንዶ ተናድደች። ብታውሪ ምንም ቢታውሪ ማለት የሆነ ጊዜ መውጣቱ አይቀራም። ገብቶሻል? በዚህ ዘመን ማለት ነው። በዚህ ዘመን ማለት ነው። እዚህ ከነ የስለ ሶስት ሰዎች እየሰማቸ ነው። አዎ እሱ ነው። እና ይሄ ድብቅ ነው ብለሽ ቢታወሪ ራሱ ማለት ነው። ሰው ነው የማይጋጭ የለም። እግርና እግር ግን ይጋጫል። የለም የሆነ ጊዜ በተጣላሽ ጊዜ ያቺ ቦይ እሷ ትወጣለች ማለት ነው። ገብቶሻል። በፍቅር ጊዜ እያወረ በተጣላሽ